ሰላም ጤና ይስጥልኝ። እየተከበራችሁና እየተወደዳችሁ ተመልካቾቻችን፣ ከብስራት ኤፍኤም የዩቲዩብ ቻናላችን የብስራት ኮንቦ ቆይታችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለሁኝ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ብረቱ ቆይታ የማነሳው እንግዲህ በዚህ በሳምንቱ አጋማሽ የውስጥ ውድድሮች አሉና በሳምንቱ መጨረሻ የሚከናወኑ የሊግ ጨዋታዎች አሉ። ትናንትም ተከናውኗል። እነዚያ እንመለከታለን፣ በእንግሊዝ ማለት ነው። ከእንግሊዝ ወጣ ብለን ደግሞ እንደዚሁ የተደረጉ ጨዋታዎች አሉ፣ እነዚያንም እንደዚሁ እንቃኛለን። ከጨዋታ በኋላ የተነሱ ነጥቦች ከጨዋታው እንደዚሁ ምን ለውጦችን አመጣ የሚሉትን እያነሳን የጋራ ጊዜ ይኖረናል። እንግዲህ በሳምንቱ መጨረሻ የእንግሊዝ የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች ይደረጋሉ። ይህን ተከትሎ በኤፍኤ ካፕ የሚጫወቱ ክለቦች በዚህ ሳምንት አጋማሽ የፕሪሚየር ሊግ ጨዋታቸውን እንዲያከናውኑ አወዳዳሪው አካል ፕሮግራም አውጥቶ ጨዋታ እየተከናወኑ ይገኛሉ። ትላንትም አንድ ጨዋታ ተደርጓል። ዛሬ አንድ ጨዋታ ይከናወናል። ትላንት የተከናወነው በሲቲ ኦፍ ማንቸስተር ማንቸስተር ሲቲን ከአስተን ቪላ ያገናኘው የጨዋታ መርሃ ግብር ነው። ሁለቱ ክለቦች አሁን ባለው ደረጃ በቀጣይ በአውሮፓ መድረክ በቻምፒየንስ ሊግ ለመሳተፍ እየተፋከሩ እየተፋለሙ የሚገኙ የሊጉ ክለቦች ናቸው። ታዲያ ለሁለቱም ውጤቱ እጅግ አስፈላጊ ነበረ እናም መራገቡ ትላንት በጥሩ መንገድ የተመለከትንበት አጋጣሚ ነው ያለው። ታዲያ የዕለቱን ጨዋታ ባለሜዳ ቡድን ማንቸስተር ሲቲ ነው ሁለት ለአንድ ማሸነፍ እየቻለው ከውስን ሳምንታት በኋላ ጥሩ መሻሻሎች እያስመለከተ ይገኛል። ማንቸስተር ሲቲ ሲቲን ስናነሳ በዚህ ልክ አልነበረም ደረጃው ቁመናው። ምክንያቱም ያለፉትን አራት ዓመታት ፕሪሚየር ሊግን በማናለብኝነት ያሳካ ክለብ ነው። ነገር ግን ዘንድሮ የአጥነካሪው ከድቶት ነው የሚገኘው። ስለዚህ አይደለም ዋንጫ ማሳካት ይቅርና በቻምፒንስ ሊግ መድረክ ለመሳተፍ ስጋት ውስጥ የሚገኝ ክለብ ነው ማንቸስተር ሲቲ። ታዲያ ከጨዋታው አስቀድሞ ፔፕ ጓርዲዮላ ደጋፊዎቻችን ይህ እንደ ፍጻሜ ቆጥረው ለእኛ መደገፍ አለባቸው በሚል ሀሳቡን ሰጥቶ ነበረ። ደጋፊዎችም ትላንት በዛ የነበረውን ኢንቫይሮንመንት በድጋፍ አሰጣጣቸው ስንመለከታቸው ነበረ። እንግዲህ በርናንዶ ሲልቫ ጎል መሪ አድርጋቸው ነበረ። የኋላ ኋላ ማርከስ ራሽፎርድ በፍጹም ቅጣት ምት ጎል አስቆጥሯቻ መሆን ይቻሉ በዚህ ውጤት ተጠናቀቀ ሲባል የዳኛው ፊሽካምፕ ሲጠበቅ በ94ተኛው ደቂቃ በተለይ ጀሬሚ ዶኩ የግል ክሎቱን በመጠቀም በትሪቪላ ፓስ ያቀበለውን ኳስ ማቲያስ ኑኔስ ኳስና መረብን አዋህዶ ሲቲዝንዞቹ ድል ማድረግ ችለዋል። ሶስት ነጥብ ማሳካተው ከሜዳ ወጥቷል። እጅግ አስፈላጊ ነጥብ ነው። አንደኛ ነጥባቸውን አሻሻሉ። ሁለተኛ የሚቀናቀናቸውን አሁን ላይ ለቶፕ ፎር የሚፎካከረውን ክለብ አስቶ ቪላን ነው ያሸነፉትና በብዙ መንገድ ውጤቱ አስፈላጊ ነበረ። ሌላኛው የጀርሚ ዶኩን ጥራትም የተመለከትንበት ጨዋታ ነበረ። ጀርሚ ዶኩ በጣም ጎበዝ ድሪብለር፣ ፈጣን ተጫዋች ነገር ግን ክሊኒካል አይደለም በሚል ብዙዎች ትችትን ይሰነዝሩበታል። ነገር ግን በአንዳንድ አጋጣሚዎች ደግሞ በጣም የተለየ አቅም ሲያስመለከት መለክ ትላንትም ምሽቱ የተለየ እሱ ያች የግል ክሎት ባትኖር ሲቲ አሸንፎ ይወጣል ብሎ ማሰብ እጅግ ከባድ ነበረ። እናም የጄሬሚ ዶኩ ይምደ ላይ እንቅስቃሴ በተለይ ያችን ለማት ያስኑ ያቀበለበት መንገድ እጅግ ድንቅ የነበረች ኳስ ነበረች። ፒፕ ጓርዲዮላም ከጨዋታው መጠናቀቅ በኋላ እንግዲህ ጄሬሚ ዶኩ በመጀመሪያዎቹ አምስት ሜትሮች ከተጋጣሚዎች ጋር ሲገናኝ የዓለማችን ምርጡ ጄሬሚ ዶኩ ነው በሚል ለተጫዋቹ ያላሁን አክብሮትና አድናቆትም እንደዚሁ ገልጿል። ከዚህም በተጨማሪ ከበርናንዶ ሲልቫ ጋር በተገናኘ እንግዲህ በርናንዶ ሲልቫ አስቀድሞ በሞናኮ በነበረበት ጊዜ ከዚያም ወደ ሲቲም ከመጣ በኋላ ይበልጥ ኦፌንሲ ፉትቦልን የሚከተል በተክላይ ሰውነት ደቃቃ፣ ኳስን በክሎት የሚጫወት ተጫዋች እንደሆነ የምናውቀው ነገር ግን ከጊዜ ሂደት በኋላ ፔፕ ጓርዲዮላ ተጫዋች ወደ ሌላ አይነት ጠባይ ያለው ተጫዋች አድርጎ ቀይሮታል እና የሚከላከል የሚታትር ሜዳ ላይ የማይረግጠው የሜዳ ክፍል የለም እና ከዛ ጋር በተገናኘ በርናንዶ ሲልቫ በዚህ ዓመት የሰራውን ስራ አረሳውን በሚል ለተጫዋቹ ያለውን አድናቆት እንደዚሁ ፔፕ ጓርዲዮላ ሰተ ባናሸነፍ ባላሸነፍንባቸው እንኳን ጨዋታዎች ሜዳ ላይ እጅግ ታታሪ ነው የሚል ሀሳቡን ሰጥቷል። ከዚህ በተጨማሪ ደግሞ ፐርሶናሊቲ በጣም ይደንቃል የሚል ሐሳብን ስለ በርናንዶ ሲልቫ እንደዚሁ ፔፕ ጓርዲዮላ ተናግረዋል። ማንቸስተር ሲቲ በሜዳ ያደረጋቸውን አስራ አምስት ያለፉትን የሊግ ጨዋታዎች አስቶቪላን ማሸነፍ ችሏል። ይህ በጣም ትልቅ ቁጥር ነው። እንደምናስታውሰው የመጀመሪያውን ዙሩ ጨዋታ ቪላ ፓርክ ላይ አስቶን ቪላ ድል እንደነሳ እናውቃለን። ነገር ግን የትናንት ምሽቱን ጨዋታ ሲቲ ድል አደረገ። ያም ለአስራ አምስተኛ ጊዜ በተካታይ በሊጉ በሜዳው ድል ያደረገበትም አጋጣሚ ሆኗል። ማርከስ ራሽፎርድ በተለይ በእንግሊዝ በተለምዶ ቶፕ ሲክስ ብለን የምንጠራቸው ክለቦች ጋር ሲጫወት ጥሩ የሚባል ቁጥራዊ መረጃ አለው። ትላንት አንድ ጎል ማስቆጠሩን ተከትለው ከቢግ ሲክስ ክለቦች ጋር ያደረጋቸው ጨዋታዎች ሰላሳ ሁለት ጎሎችን አስቆጥሯል። ያም የትልቅ ጨዋታ ተጫዋች እንደሆነ ማሳያ ከሚሆኑ ነጥቦች መካከል አንደኛው ነው። ዛሬ የሚቀጥልና ጨዋታው ክሪስታል ፓላስ በኤፍ ኤ ካፕ በሰሚፋይናል ቀጣይ ይጫወታልና በሳምንቱ መጨረሻ ከአርሰናል ጋር ይደረግ የነበረው ጨዋታ ወደ ዛሬ ተስቦ ዛሬ ምሽት ኤምሬስ ላይ አርሰናል ከክሪስታል ፓላስ ይጫወታሉ። የዛሬውን ጨዋታ ስንመለከት እንግዲህ አርሰናል ጨዋታውን የሚሸነፍ ከሆነ ሊቨርፑል የ2ት የፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። ምክንያቱም ከዚህ በኋላ አርሰናል አራት ጨዋታዎች ናቸው የሚቀሩት የዛሬውን ከተጫወተ። ስለዚህ የዛሬውን ከተሸነፈ አራቱን ጨዋታዎች ካሸነፈ አስራ ሁለት ያክል ነጥቦችን ያገኛል። ያ ማለት የነጥብ ቢነቱ ከሊቨርፑል ጋር አስራ ሶስት ነው። ሊቨርፑል ቀሪዎቹን እንኳን ቢሸነፍ በአንድ ነጥብ በልጦ ዋንጫውን ያሳካል ማለት ነው። ስለዚህ ዛሬ የሚሸነፍ ከሆነ አርሰናል ሊቨርፑል ዋንጫ ማሳካቱን ያረጋግጣል። እንግዲህ በዛሬው ጨዋታ ግን አርሰናል ይበልጥ ከዕለቱ ምሽቱ ጨዋታ ይልቅ የፒኤስጂውን ጨዋታ እያስበ የሚጫወትበት አጋጣሚ ነው የሚኖረው ምክንያቱም ፕሪምየር ሊግ ኦልሞስት ያለቀ ጉዳይ ሆኗል። ስለዚህ ትኩረቱ በቻምፒንስ ሊግ መድረክ ነው፣ ግማሽ ፍጻሜ ላይ ደርሷል። ስለዚህ ተጫዋቾችን መቆጠብ፣ ድካማቸውን ከድካማቸው ከዝለታቸው ማሳረፍ ይፈልጋል። ከዚያም ባለፈ ጉዳት እንኳን እንዳይገጥማቸው ማሰብ፣ ከቋሚ ሰላፊዎቹ ውስኖቹ እንደሚያሳርፍ ሚኬል አርቴታ ይጠበቃል። ስለዚህ ከዛሬው ጨዋታ በላይ የሚያሳስበው በቀጣይ ማክሰኞ በኤምሬትስ ፒኤስጂ የሚያስተናግድበት ጨዋታ ያን እያሰብ ነው ጨዋታውን የሚያደርገው ዛሬ አርሰናል በተለይ ደግሞ የመሰለፍ እድል የተነፈጋቸው ተጫዋች እድል ይሰጣል። ባለፈውም በነበረው ጨዋታ ስንመለከት ነበረ ኢፒሲዎች ጋር በነበረው መርሃ ግብር እንደነ ኦሌክሳንደር ዚንቼንኮን ጨምሮ እንደነ ኬራንቲርኔ ቲርኔ ሌሎችም ተጫዋቾች እድል ያገኙበት አጋጣሚ ተፈጥሯል። ዛሬም ከዚያ በተሻለ ደግሞ ተቀያሪ ተጫዋቾች እንደሚጠቀም ይታሰባል ከጨዋታው አስቀድሞ ሪካርዶ ካላፊዮሪና ጆርጊኒዮ ለጨዋታው እንደማይደርሱ ሚኬል አርቴታ ተናግረዋል ምናልባት ጆርጊኒዮ ከውድድር አመቱ ውጭ ሊሆን የሚችልበት ዕድል ሊኖር ይችላል ነገር ግን ተስፋ አለኝ ከጥቂት ሳምንታት በኋላ እንደሚመለስ በሚል ሚኬል አርቴታ ሀሳቡን ሰጥቷል ካላፊዮሪም በቅርቡ ወደ ሜዳ እንደሚልስ ይጠበቃል ምናልባትም በቀጣይ ማክሰኞ በሚደረገው የቻምፒየንስ ሊግ ጨዋታ ላይ በስብስቡ ሊካተት እንደሚችል ካላፊዮሪ ይጠበቃል። ከቶማስ ፓርቴ ጋር በተገናኝ እንግዲህ ቶማስ ፓርቴ ከኤፒሲው ጋር በነበረው ጨዋታም አልተሰለፈም። እናም በመጀመሪያው ዙር የቻምፒዮንስ ጨዋታም አይሰለፍም በቅጣት ምክንያት። ስለዚህ ከእርሱ አለመሰለፍ ጋርና ከዚህ ከኤክስፐርትመንቱ ጋር በተገናኘ ቀርቦለት ነበር አሳብ ሚኬል አርቴታ ያለፉትን ሳምንታት ምቾት ውስጥ አይደለም ምቾት አለም የተጫወት የሚገኘው ህመም አለበት የሚል ሀሳብን ሰጥቷል። ነገር ግን የገጠመው ህመም ያን ያክል ለክፉ የሚሰጥ እንዳልሆነም ተናግሯል። ቡኳ ያ ሳካ እንደምናስታውሰው ጉዳት ገጥሞት እንደነበር ይታወሳል ከኤፒሲው ጋር በነበረው ጨዋታ። ነገር ግን ፊትነሱ ጥሩ እንደሆነና ምናልባትም ገምግመን ሁኔታውን ለዛሬው ጨዋታ ሊደርስ የሚችልበት እድል ሊኖር ይችላል የሚል ሐሳብ ሰጥቷል። ነገር ግን ጤነቱ ሳይሟላ ቀጣይ ተጠባቂ ጨዋታ እያለው ዛሬ ያሰልፈዋል ተብሎ አይጠበቅ የሚችል አርቴታ ቡካ ያ ሳካን፣ ምክንያቱም ከዛሬው ይልቅ ቀጣዩ ጨዋታ እጅግ አስፈላጊ ስለሆነ ለመድፈኞቹ በዚህ መንገድ ሐሳቡን ሰጥቷል። ክሪስታል ፓላስ ባለፉት ሰላሳ አንድ ዓመታት አርሳልን ከሜዳው ውጭ ገጥሞ ያሸነፈው አንድ ጊዜ ብቻ ነው። ያም 2019 ወራ ኤፕሪል ላይ ነበረ እና ባለፉት 31 ዓመታት ከሜዳው ውጭ አርሰናልን አንድ ጊዜ ብቻ ነው ማሸነፍ የቻለው። ይህም ደግሞ አርሰናል ምን ያክል በፓላስ ላይ በሜዳው የበላይነት እንዳለው ማሳያ ነው። ከእንግሊዝ እንውጣና ወደ ስፔን ልውሰዳችሁ። በስፔን ላሊጋ ትላንት ጨዋታዎች ተደርገዋል። ተጠባቂው ጨዋታ ግን ባርሴሎናን ከሪያል ማዮርካ ያገናኘው ነበረ የሊጉን መሪ ቡድን የሚያገናኝ ጨዋታ ስለነበረ እናም ትናንት ባርሴሎና ዳኒ ኦልሞ ብቸኛ ጎል ነው ድል ማድረግ እየቻለው ዳኒ ኦልሞ አሁን እንግዲህ አምስተኛው ተጫዋች ሆኗል በባርሴሎና ቤት አስርና ከዛ በላይ በውድድር ዓመቱ ጎል በማስቆጠር ማለት ነው ከዚህ ቀደም ሮበርት ሌቫንዶቭስኪ ላሚን ያማል ፌራን ቶሬስን ጨምሮ ላሚን ያማል አስርና ከዛ በላይ ጎሎችን አስቆጥሯል ታዲያ አሁን ላይ ዳኒ ኦልሞ አምስተኛው ተጫዋች መሆን ችሏል ትላንት አንድ አስደናቂ ቁጥር አስመዝግበዋል ባርሴሎና በጨዋታው አርባ ያክል ሽቶችን ነው ማድረግ የቻለው። ያ ማለት ደግሞ በላሊጋ ከ15 ዓመታት በኋላ የተመዘገበ ትልቁ ቁጥር ነው። አርባ ያክል ሙከራዎችን ማድረግ ችሏል ባርሴሎና፣ ነገር ግን አንድ ጎል ብቻ ነው ማስቆጠር እየቻለው ላኛው ያስገረመው የቁጥራዊ መረጃ ጋቪና ፔድሪ በጨዋታው 214 የተሳኩ ፓሶችን ማድረግ ችሏል። ታዲያ እንደ ክለብ ሪያል ማዮርካ ካደረገው ፓስ በላይ ነው ሁለቱ ማድረግ የቻሉት። ሪያል ማዮርካ 199 የተሳኩ ፓሶችን ሲያደርግ ፔድሪና ጋቪ ብቻቸውን ደግሞ 214 ፓሶችን ማድረግ ችለዋል። በጨዋታው ሌላኛው አንሱ ፋቲ በጉዳት በፊትነስ አለመሟላት፣ በብቃት መዋዠቅ በቋሚነት ሲሰለፍ አንመለከተውም በብሉግራናዎቹ ቤት። ነገር ግን ትላንት ከ2004 ወርሃ ጥቅምት በኋላ ለመጀመሪያ ጊዜ ቋሚ ሆኖ የተሰለፈበትም ጨዋታ ሆኖ አልፏል። ድል ማድረጉን ተከትሎ ወደ ሰባት የነጥብነቱን ከሎስ ብላንኮቹ ጋር ማስፋት የቻለበትም አጋጣሚ ተፈጥሯል። ዛሬ ሄታፌ ከሪያል ማድሪድ ይጫወታሉ። ምሽት ላይ በሎስ ብላንኮቹ በኩል ኪሊያን ባፔ ከጉዳቱ እያገገመ ይገኛል። በቀጣይም በኤል ክላሲኮ የኮፓሊያሪ ፍጻሜ ይደረጋል በመጪው ቅዳሜ። እናም ለዚህ ጨዋታ ግን የማገገም እድሉ ሰፊ ስለመሆኑ መረጃዎች ያሳያሉ። ሌላኛው ፌርላንድ ሜንዲ ለሳምንታት ከሜዳ ርቆ ነበረ በጉዳት እርሱም ወደ ልምምድ ተመልሷል። ለወራት ከሜዳ የራቀው ዳኒ ካርቫሃል የባገግ ሚደቱን እንደዚሁ በሰራዎች ላይ መሮጥ ከዚያም ባለፈው ጅም ውስጥ እንደዚሁ እንቅስቃሴዎች ማድረግ ጀምሯል። ዳኒ ካርባሃል ነገር ግን እድሉ ይበልጥ የመሰለፍ እድል ሊኖር የሚችለው በቀጣይ በክለቦቹ የዓለም ዋንጫ ላይ እንደሆነ መረጃዎች ወጥቷል። ካርሊቶ ኮፓላሪንም ሆነ ላሊጋን ለማሳካት ከፈለግን ባርሴሎና ማሸነፍ አለብን የሚል አሰባቸውን ሰጥተዋል። ቪኒሺየስ ጁኒየር ኮንትራክቱን ለማራዘም ከጫፍ መድረሱ ዕለቱን የወጡ መረጃዎች ያሳያሉ። ብራዚላዊው የመስመር ተጫዋች እስከ 2029 ላይም ደግሞ እስከ 2030 ድረስ የሚያቆይ ኮንትራክት በሪያል ማድሪድ ቤት እንደሚያራዘም ይጠበቃል። ከሰሞኑ ይፋ የተደረገ አንድ መረጃ ነበረ። በቀጣይ ወር ላይ ይፋ የሚደረግ ኔትፍሊክስ ያዘጋጀው ዘጋቢ ፊልም አለ። በቪኒሺየስ ጁኒየር የህይወት ታሪክ የእግር ኳስ ሂደቶችን ያተኮረ ዘጋቢ ፊልም በቀጣይ ወር ይፋ እንደሚደረግ እና ለይታ እንደሚበቃም እንደዚሁ ይፋ ተደርጓል። ዛሬ ሄታፌን ከሪያል ማድሪድ ጨዋታው ያገናኛል። ቆይታችን ይህን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌ ያለሁኝ ብሩህ ጊዜን ተመኘሁ።